ባቢና ጽናት አንድ ሆኑ። ሮቤልና ብሌን አንድ ላይ ሆኑ። አራታቸው አንድ ነገር ፈጠሩ። ይህን የሚያደረገው ሮቤል ነው። ሁሉንም ነገር ምስጢሩን አውጥቶ የራሄልን ሁሉ ነገር ነገራቸው እሱንም ለዚህ ዓላማ ገንዘብ እየሰጠችው እንዲያሳካላት እንደፈለገች ሁሉንም ሚስጥር አውጥቶ ተናግሮ ፍቅራቸውን ማዳን እንዳለባቸው ጽናትና ባቢን መከራቸው። እሱም እንግዲህ ሳያስበው ገብቶ ብሌንን በፍቅር ስለወደቀ፣ ጽናትም ደግሞ አፍቅሪው ሊሆንሽ ይችላል ገብተሽበት የለምን ልገባበት ነው ትኛለች ስላለቻት በቃ ለመግባት ወስና ብሌንም ከሮቤል ጋራ ሆነች። ዚህ የተነሳ እንግዲህ ሮቤል ደግሞ ከገንዘብ ይልቅ ፍቅር ያሸንፋል ብሎ ሚስጥሩን ሁሉ አውጥቶ ነገራቸው። በጣም ተገረሙ። ራሄል የሄደችበትን ርቀት ሁሉ ሲሰሙ ይህ ሁሉ ድርጊት ባቢና ጽናትን ለማለያየት ያደረገችው እንደሆነ ተገነዘበ። እንዲሁም አንዳንድ መረጃ በቴሌግራም ምሽልት ልክሽትልሽ ትችላለች ያነ ደግሞ አስገድደው እንጂ ወዶ ያደረገው ነገር እንዳላደለ ለጽናት ይነግራታል። ጽናትም የእሱን በጣም ባቢን ስለምታፈቅለው የፈለገ ቢሆን እረዳዋለሁ ባቢን ብላ አመነች። በዚህ ጊዜ ራሄል ለብቻዋ ወደኋላ ቀርታ አሁን በጣም ተናዳለች፣ ግን እሱ አንድ ነገር ብሏቸዋል አሁንም ቢሆን ከእሷ አረቀም እያንዳንዱን አድርግ የምትለኝን ነገር አደርጋለሁኝ። ምን ምን እንደሆነ ደግሞ እነግራችኋለሁኝ። ከዛ በኋላ የእሷን ሀብትና ገንዘብ መጠጥ አርጌኔ ወደ አካውንቴ ካዞርክ በኋላ ጉድ እንሰራታለን ሲል ከነሱም ጋር ተማክሯል። ከዚህ በኋላ አድርግ የምትለውን ነገር እያደረገ እንዳሚያደርግና እንዳልተሳካለት እያደረገ ለእሷ ሊያደርግላት ቃል ተገባብቷል። ሆኖም ግን ባቢን ፍቅርህን አዲ ነው ቢለው አይ እኔ ቆሽሽ ያለው ፍቅሬ ማዳን አልችልም ስላለው፣ እኔ እዚህ ቤት እነዚህ ፍቅር ውስጥ ገብቼ እነዚህን ፍቅር ማዳን አለብኝ ሲል ወስኖ ነው ሮቤል የገባው። ሰላም ወደ ቻና ላይ ተከታታዩ ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራይ ላይክ፣ ሼር እያደረጋችሁ አበረታቱኝ። የምታበረታቱኝም ከልብ ከልብ ነው ማመሰግናችሁ። በእንጀራ እናቷ የምትሰቃየው ጽናት ቀጣይ ፓርቲ ይዘን መጥተናል። ባቢ እንግዲህ ባለፈው ላይ እንደማይቀበላትና ከዚህ በኋላ እሷ ጋር መቀጠል እንደማይችል ስለቆሸሽ ልሆናት አልችልም የሚለውን ነገር ስላለ ይህንን የሰማው ሮቤል ደግሞ ለብሌን አድርስ ሲባል ከብሌን ጋር ቁጭ ብለው እንዲወያዩበት አድርገው ተነጋግረው ይህንንም ማዳን እንዳለባቸው ይመክራሉ። ብሌንም አንድ የተናደደችበት ነገር አለ። ምክንያቱም እናቷን አለሁልሽ፣ አይዞሽ ብላ ለሁለት ወር የቤት ኪራይ ብቻ ከፍላ ዛሬ ግን ወደ ነበርሽበት ጊዜ አይመለከተኝም፣ ሰርተሽ መኖር ትችያለሽ፣ እኔ ለዘላለም አንቺን ለጠውርሽ አይደለም ያለቻት አናዷታል። እናቲቱም እንግዲህ ይህንን አሳያታለሁ፣ እኔ ሮማን ማን እንደሆንኩ አላወቀችም በሚል ሌላ ዝግጅት ላይ ደግሞ እያዘጋጀችላት ነው። በዙሪያዋ ይጠቅሙኛል ብላ ያስጠጋቻቸው ሰዎች ግን በአሁኑ ሰዓት እሷን እየጎዷት እየሄዱ ነው። ዛሬ ደግሞ በጣም እየተናደደች ፀጉሯን እየነጨች ትገኛለች። እንግዲህ ራሄል፣ ምንጊዜም እውነት ያሸንፋል እና ከዛ በኋላ እንግዲህ ካፊ ተመካክረው ተጠራርተው ማዳን አለብኝ። ይሄ ፍቅር እንዴት ያስቀናል! ጽናትና ብሌን ያላቸው ፍቅር በጣም ደስ ይላል። እንዲሁም ደግሞ በባቢና ጽናት መካከል ገብታ ራሄል የምታደርገውን ነገር ዝም ብዬ ማየት የለብኝም ሲል ተነጋገሩ። በዚህም የተነሳ ጽናት ስለቆመላት ደግሞ የበለጠ ብሌን ሮቤልን ወደደችው። ከዚህ በኋላ አንድ እንደሚሆኑ ተነጋገሩ። በጣም ደስ ይላል። ጽናትም እንግዲህ ቅርብ እየሻለ ስላላት በጣም ተደስታለች። ግን አንድ ነገር አለና የቆሸሽኩበት ያን ነገር ስታገኝ ሁለተኛ ልቤ እንዲደማ አልፈልግም ሲል ሮቤል ቀጠል አድርጎ፣ ጽናት ይህን ነገር ያደረገው ባቢ ወዶ አይደለም። ይህን ተረጂ እሷ የማትሄድበት ርቀት የላትም። አይደለም እሱን እኔን ለማጥመድ ብላ መጠጥ እንዲጠጣ አስገድዳኝ ነበር። እኔ ግን መጠጥ አልጠጣም ስላት ለምንድን ማጠጣ ስትለኝ ጠጥቼ ሚስጥሮች የማባከን አልፈልግም ብዬ አሸንፊያት ነበር። ሆኖም በመጨረሻ ልታሰክረኝ ስትል ግን አስኪራ መድኃኒት አጠጥታ ልትበሚኝታ ታስተኛኝ ስትል ከፖርሰዋ መድኃኒቱ ሲወድቅባት በዛ ነቅቼባታለሁ። እና ለባቢ ቀርቶ ለእኔ የማትተኛ የሚማትተኛ እንደሆነ ተረድቻታለሁ። አሁን ግን እናንተን አንድ ነገር የምነግራችሁ ከእሷ ጋር ያለውን ግንኙነት አላቆምም። ለምን እናንተን ልትጎዳችሁ የምታስበውን ነገር ሁሉ ቀድሜ ለመናገር ስለምፈልግ ብሌንን በፍቅር አጥምጃ አቅርቢያታለሁ ብያታለሁ። በዛውም ጽናትንም አጥናትና ለያይልኝ የሚል አላማ ሰጥተኛለች። እኔም ገንዘብ አምጪ እንጂ ችግር የለም ብዬ ገንዘቧን ስቤ አካውንቴ ውስጥ እስካስገባሁ በኋላ አንድ ላይ ጉድ እንሰራታለን ሲሉ ተመካክረዋል። የብሌን እናትስ ደግሞ አሁን በጣም ከጎዳና መውደቅ አይተናነስም እቺ ቆጫጫ መንጫጫ እንዲያረገችኝ እያሉ ነው። ምን ሊጠኔ ማንነቴን አሳያታለሁ ብለው ወይዘሮ ሚቀሩ ግን ይገባቸዋል ምክንያቱም ጽናትን ተኝተሽ አረፈርሽ ብለው ይህኔን ኳ ልጄ በገዛ ቤቷ ተኝት አላደረችም አንቺ በሰው ቤት ፈርሰሰስ ብለች ተኛሽ ቁርስ ሰርቼ ልጠበቀሰቀስሽ ነበር ከማለት ድረስ ተናግረዋት ነበር እማየምን ማለች ነው እንዴት እንደሱ ትለለሽ እኔ እኮ ትናንትና ስላመሾ ደክሞኝ ነው ስትላት፣ እንኳ እማዬ የሚለውን ቃላት እንዳትላቸው የነፈጓት ናቸው። ቢሆንም ግን ምክንያቱን በቀሉን ያን ቤትን ደግሞ ሮማን ስትከራይላቸው ለመቀበል የተስማሙት ጋሽ ግርማን ለማናደድ ፈልገው እንደሆነ ምክንያቱም የጽናትናት በሞተች ሰዓት ጽናት እናት በሞተ ሰዓት ጋሽ ግርማን የማግባት ዓላማ ስነበራቸው ለዛ ነበረ ሲንከባከቡ የነበሩት። ይህን ምስጢር አልታወቀም ነበር። አሁን ግን አውጥተው ሲነግሯት እኛ እኮ አባዬ በእንደዚህ አይነት ንበረ የሚያይሽ አንቺም አባትሽ ሚያ ሆናችሁ ዛሬም አንቺ እኔን አውጥቶ አባትሽ እንደጣለኝ አሁን ደግሞ ልጄንም አሁን አንቺ ትጥያታለች በሚል እንዲህ፣ ለምን እኔ እኮ ብሌን እህቴ ናት ለምንድነው የምጥላት? በፍጹም እናሷ እኮ እህትና ማሽንና አለኝ። አሁን ትክዝ ብላ ተቀምጣ ብሌን ትመጣለች። ምን ሆነች ነው ጽኑዬ ዬ ትላታለች። እናትሽ ግን እኮ ምን ያህል አድርግ ምን እንዳደረኳቸው አላቅም። በዚህ ልክ ነው ወይ ላይ ናቸው የተጸየፉኝ እና የጠሉኝ ስትል፣ ምን ተናግራሽ ነው ንገሪኝ፣ በእናትሽ ምን ተናግራሽ ነው ስትል ትናጠግራታለ። በቃ ከዚህ በኋላ ቤት ተከራይቼ መውጣት ነው ያለብኝ። እሷና አንቺ ኮነሽ ትንሽ ጠብቂ ቆይ ያልሽኝ አለቻት። እና አይ ጽኑዬ አሁንማ እኛም ልንወጣ ነው እኮ ምነው፣ ለምን ስትላት፣ ወይዘሮ ዘሮ ራሄል እኮ ቤቱን ልቀ ከፍለው እኔ አይደለሁም ብፈልጉ ሰርታችሁ ክፈሉ ብላ እንዲህ ነበር እንደ ስምምነታቸው ስትል፣ እንግዲህ ሁኖ ነዋ ያልተስማሙበት ነገር ሊ ቢኖር ነዋ አለች ማለት ነው። እና በዚህ ምክንያት እኛም እንግዲህ ወደዛው ወደ ነበርንበት ቤት መጓዛችን አይቀርም አለች። እንግዲህ ለዚህ ነበረ የብሌን እናት ወይዘሮ ሮማን ከላይ ከታይ ከፍ ዝቅ አድርገው ጽናትን እንድትሸማቀቅ አድርገው ሲናገሯት የነበረ። አንዳንድ ጊዜ አንዳንድ ጊዜ ቦታችን መርሳት የለብንም። ተመቸን ብለን ደግሞ እና አጋጣሚዎች ደረሱልን ብለን ሰዎችን ዝቅ አድርጎ መሳደብ እና መናገር እንግዲህ ለዚህ ነው በአቶ ተስፋዬ መንደላቀቅም አልሆነም ብለን ነበር። አሁን ደግሞ ወይዘሮ ሮማን ላይ እናታች ከፍ ከፍ ብለው ጽናትን እንደዛ አሸማቀው ሰድበው ተናግረው ብዙ ነገር ተናግረዋት ዛሬ እንግዲህ ወደ ነበሩበት ሊሄዱ ነው። አሁን ራሄል በዙሪያዋ ብዙ ጠላቶችን እያፈራች ትገኛለች። የብሌንም እናት እንግዲህ ምን ልታረጋት ባናቅም ወደፊት የምታደርገው ነገር ዝታባታለች። ሮቤልም እንግዲህ ለገንዘቡ እየተቀበለ ከብሌን ጋራ ፍቅሩን ሊያጣጥምና ጽናትንና ባቢን አንድ ላይ አድርጎ አንድ ላይ አንድ ፍቅር ሊሆኑ ተስማምተው እየተጓዙ ነው። በጣም ደስ ይላል። ሁልጊዜም ቢሆን ውሸትን የያዘና ተንኮለኛ ሰው መጨረሻው መውደቂያው እንደማያምር ያየነው በራሄል ነው። ራሄል ይገባታል። ባወሽነነ ከዚህ በኋላ ደግሞ ምን አይነት ሰዎችን ፈልጋ ታሰማራ ይሆን የሚለውን አብረን እናያለን። ግን እሱ ከሱ እንደማይርቃትና የእያንዳንዱ ነገር አደርግልሻለሁ እያለ እንደሚፈጽምላት እንደሚያስመስል ለእነሱም ቃል ገብቶላቸዋል። በዚህ እንግዲህ እነሱን ያድናቸዋል ብለን እናስባለን። በጣም ደስ ያለን ባቢንና ጽናትን በማስታረቁ ነው። እንግዲህ ከዚህ በኋላ እነሱን ታርቀው መልካም ህይወትን ይኖራሉ። ብሌንና ሮቤልም እንደዛው በጣም ደስ የሚል ህይወት እንግዲህ የምናይበት ቀን ቅርብ ነው። ግን ጽኑ አሁን ደግሞ ወደ የት ሄደች ብትሉ፣ ወደ ባቢ ቤት ትሄዳለች ማለት ነው። እንግዲህ የባቢ ቤትን ራሄል እንዲህ በቀላሉ ትተዋዋለች ወይ የሚለውን ደግሞ ስናስበው ከባድ ነው። ብቻ ፈጣሪ ይርዳቸው ከማለት ውጭ ምንም ነገር ማለት አንችልም። ውድ ተመልካቾች እንግዲህ የጽናት እንጀራ እናቷ በዚህ ነው የዛሬው እንደምትመለከቱት ዛሬው የተጠናቀቀው ደስ በሚል ሁኔታ ነው። መጨረሻውም እንግዲህ ይመር እያልን በዚህ እንሰናበታችኋለን። እናመሰግናችኋለን።